በእውነቱ ብሩኬ መልካም ሰው ነው። ሽማግሌ ስንል የእኛን ሀሳብ ለመቀበል የሃይሚን ፍላጎት ለማሟላት ብለ ይህንን አቀሳሳሪ ሽማግሌ አድርገህ ላከው። ችግሩ ሀይምዬ የተላከው ሽማግሌ የሚያፈጥ ሰይጣን አለበት ብላለች። ስለዚህ አልተመቸንም፣ ይቀየርልን። እንግዲህ ዛሬም የብሩኬ እብደት ማለት ብርድ እንደቀጠለ ነው። በነገራችን ላይ ብርዱ የትም ቦታ እኛ ጋም አለ፣ ግን የብሩኬን ብርድ ለየት የሚያደርገው ሀይሚ ቅፍ ውስጥ ካልገባ ማንችሎትን የሚያስቆርጥ ሚፍታህን የሚያስደበድም መሆኑ ነው። እንግዲህ ሀይሚዬ እባክሽ ተረጁ። ብሩ ግን እንደዚህ የሚሆነው ሚፍታህና ሀይሚ ተረዱት፣ ብርድ ነው፣ እብደት አደለም። የምሬ ነው ምላችሁኝ። እንግዲህ እኔ አላበድኩም፣ ብርድ ነው እንደዚህ ያደረግኝ። እኔ ሽቅርቅር እምርምር ስል እንኳን ሀይሚዬ መለስ ብላ ያየችኝ አደለም። በፈጣሪ ፀሐይ እየሞቅኩ ነው ከብርዱ የተነሳ። እኔ ለሷ ብዬ ስንት መስዋዕት ከፈልኩኝ። ማንችሎትንም ልቆረጠው ነው ብሏል ብሩኬ፣ አረተው ግን ማንችሎት መቆረጥ የለበትም በመጀመሪያ ደረጃ። ሲቀጥል ትናንትና ሱሪ ደራርቤ ደራርቤ አለ ዝቢው ተበጠሰ። እኛስ ምን ፈራንና የቱን ሆነና የፈራ የፈራኑ? አንተ እንደው ብርዱ ሲበርደኝ ምንም ነገር ማሰብ አልችልም እያለ ነበርና፣ እኛም የፈራኑ ነው እኮ ብርዱ ሲበርድህ ምንም ነገር ማሰብ አልችልም እንደገና ደግሞ ዝቢውን ማን በጠሰው? ማን የበጠሰው ማን ችሎት። ስለዚህ ማን ችሎት በመጀመሪያ መቆረጥ የለበትም። አራት ልጆች እስከሚወለዱ ድረስ መቆየት አለበትኝ። እና እንግዲህ ዛሬ ብሩኪ በእኔና ሀይሚ መካከል ሚፍታህ ነው የገባው ብሎ ዱላውን ጠምዘዞ ቤተሰቦቼ የተወሰነ ሰውነቱን በቦክስ ነገር አለማምዶ አሟሙቆ ሚፍታህ ክፍል ገብቶ ሲቃውን የበላው ሚፍታህ፣ የምር ነው የምላችሁ፣ እንዴት እንዳሳዘነኝ። በዚሁ አጋጣሚ ማስታወቂያ መስራት ፈልጋለሁኝ። ዘምዘም ወይንም ደግሞ ፈጡማ የምትባይ እህት ቆንጅዬ፣ መለሎ የሆንሽ ማለት ነው ለሚፍታህ የምትሆኝ። መልካም ሰው ነው። መልካም ሴት ከሆነሽ እንዲያው ዛቤት ጎራ በይና

እንደ ብታግዙ እኔ ያው መልእክቴን እያስተላለፍኩ ነው። የምሬ ነው ዛሬ ያሳዘነኝ ምስኪን፣ እናንተ በዱላናት ህን ነው ስምለሲለው የምር ሚፍታ ፈራ ብሩጌ ምን ሆንክ እያለ ሁላ ነበርና፣ ሀይሚጋ ደግሞ ሽማግሌ እንግዲህ ቢካ ተልኳል። በነገራችን ላይ ዋንኛ አቃጣሪ ዛሬ ሀይሚጋ ሽማግሌ ሆኖ የመጣው እኮ ምን እንደሆነ ልንገራችሁ፣ ቤተሰብ መጀመሪያ እንዳያችሁት ማለት ነው ብሩጌ ምንም ነገር ሲያረግ፣ ሀይሚጋም ሲሄድ፣ ሚፍታም ሲሄድ ካሜራማኑ ቢኪ ነው። በርታ፣ ጎበዝ ብሩጌ፣ ልክ ነህ እያለ ያበረታተዋል። ዛሬ ደግሞ ሽማግሌ ሀይሚጋ ተላክ ሲባል እሺ ብሎ ሀይሚጋ ይመጣው ከዚህ በፊት ፕራንክ ሲያደረጉት ያው ተባባሪ ነበር ሚካ ታቃላችሁ። አለ በቃ አንተ ፕራንክ ከማደርግ እኔም ብታግዘኝ በሚለው ተስማማ። በአንዴ ተስማማ። ለራሱ ብሎ እኮ ነው፣ ጫው ለራስ ስትል ጣፍጥ ነው የሚባለው። እኛ ና ብሩክ አንድ ቀን ፕራንክ ከሚያረገኝ እሱን ባሽቃብጥለት ይሻላል በሚል እያሽቃበጠ ይገኛል። ሀይሚ ጋር ሽማግሌ ሊሆኑ መጥቷል። የኔናት ሀይሚ እየጨጓረዋላት ጥን ያለው ዛሬ አልቻለችም ሁላ። ምክንያቱም እንግዲህ ያው የሚያፈጥ ሰይጣን አለበታለች። ሀይሚ ራሱ ግራ ገባት። የምሬን ነው እምላችሁ። ተናገር አልናገር ተጋገር አልጋገር፣ ምን ነክቶ ነው መጨረሻው ቢክዬ እንዲ እንዲህ ሀይሚ ግራ ገባ፣ ደነገጠች። ስታወራው አያዋራትም። ቤተሰብ ደግሞ መሄደችበት እየዱ ከታተልሻለሁ ሲራትማ ደነገጠች። አንድነታችን ካሜራ ለምን ስልኬ ላይ ጭናችሁ አትከታተሉኝም? በጅባ ሱን ላይ ያለች ነበር እና ሀይሚዬ እንግዲህ አይዞሽ፣ የሆነ የማጦዝ ስራ ነው እየሰሩ ያሉት። በእርግጥ ይሄ ነገር ሲደጋገም ሰው ልጅ ያው አሚሮ፣ ምንድነው የሆነ ሞራል የሚባል ነገር አለ። ብሩክ ይበቃል፣ ይበቃል። እኛን እኮ ፈታ እያደረጉ ነው። ግን እነሱ ድንገት ሀይሚ ስሜቷ እንዳይጎዳ ምናምን አለ አይደለ ይበቃል። ሶስት አራት ቀን አራት ቀን ሙሉ ብርድ ብሩኬ እንደው ዛሪኮ ማለት ነው ቪዲዮን በስርዓት አይታችሁ ከሆነ ቤተሰብ ሱሪ ደራርቤ በሙቀት ልሞት ነበር። አላየ አንተ ሲጀምር በረደ አልበረደም እኮ እንዴ። ከበረደም ደግሞ እኮ በጣም ቀላል ነው፣ ማሞቂያ ነገር አለ ኢትዮጵያ ላይ መስለኛል። ዘመናዊ ነገሮች አሉ ኢትዮጵያ ውስጥ መና ያን ነገር ገዛ አድርገህ ሞቅ ማለት ነው እንዴ። እንግዲህ ደግሞ እኛ ሽማግሌ ላክ ነህ እኮ ሀይሚ ጋር አይደለም ያው ቢኪ አሽቀብጣለሁ ብሎ ከዝንብ ጋር ሁላ ነው ዛሬ የተጣለው፣ እና አሽቀብጣለሁ ብሎ ነው እንጂ እኛ ያለው ጋሽዬ ጋር ነው ላኪ ያለ ነው። ሲቀጥል የሚያፈጥ ሰይጣን ያለበት ሽማግሌኛ አልፈልግም፣ ብሩኪ እንዴ ወይ ደግሞ መጀመሪያ ሰይጣኑ ምን ጸበልም ገብቶ ቢሆን መሄድ አለበት። ሰይጣኑ መጀመሪያ መሄድ። ሀይሚ ኮናት የሚያፈጥ ሰይጣን ይዟቸዋል ያለችው ቤተሰብና ግራ ገብቷት ነው። የምራት ትፍረዱብኝ፣ እና የምሬ ነው ምላችሁ። ዛሬ ሽማግሌ የሆነ ሀይሚ ጋ ሄዶ ጉብቂት ጉብቂት ሲል ነበረ። ምስኪን እንዶ አንተ ማሳዘን። ሄወደ አቋ አይደለም ወዶ አይደለም ቤተሰብ ያው ብሩኬ ፕራንክ ከማረግ ምርጫ ሰጥቶት እኮ ነው። ከኔ ጋር ከምታስቀብጥ ወይ ደሞ ኔ እንደነሱ ከማረግ ሲለው ረኔ ከጎንህ ነኝ አባቴ። እዛም ሲሄድ ያስቀብዳል፣ እዚህም ሲመጣ ያስቀብዳል ማለት ነው። እና ኤኒዌይ ዛሬ እንግዲህ ያው ጥንቸሎቹ ጥንድ ናቸው፣ ባልና ሚስት ናቸው። ስለዚህ አብሮ ነው የሚተኙት፣ አብሮ ነው የሚውሉት። አንችና ብሩኬም ምን እንደ ጥንቸሎቹ መሆን አለባችሁ እያለ ነበር። ምን አስበ ነው ሰውና ጥንቸል አንድ ልታረግ ነው እንዴ? ተው እንጂ እኛው የተቻለውን ነገር አድርጓል ለብሩኬ ለማገዝ። ሲቀጥል ሚፍታህ ባይኖር ሀይሚ እየተፈራለች አለ። እናንተ ነገሯን በደንብ አጥንታችሁ ነው ማለት ይሄን ነገር የጀመራችሁት? በጭራሽ እንግዲህ ዱላውንም ቦክሱንም መቋቋም አለብህ። ሚፍታ ቤቱን ጥለህ መውጣት ያለብህም ሀይሚዬን ለማንትተህ ለማንትተህ። የኔናት እሷ ራሱ ዛሬ ደንግጣለች። የሚያፈጥ ሰይጣን ተከትሎት መቶ ሰውዬው ማለት ነው። ቤተሰብና ከብርዱ ወደ የሚያፈጥ ሰይጣን ተቀይረናል። እና ብቻ ፈን ያደረግ ነበር። በጣም ያስቃል። ፈታ በሉ ቤተሰብ። ለጨጓራችሁ አደራ፣ አደራ ነው የምላችሁ ሀይሚዬን ጨጓራ ና የሚፍታህን ጨጓራ እንደው ፕራንኩን ሀይሚን እንዳገለብጠውና ችግር እንዳታመጡ። ስለዚህ ይበቃችኋል። ብሩኬም ብርዱን በቃ ተቋቋም። ያው አልተረዳሁም፣ ብርዱ ስትል አልተረዳሁም። አንተም ደግሞ ማንችሎትን መቁረጥ የለብህም አባቴ። እና ቤተሰብ ላይክ እና ሽር እያደረጋችሁ ተቀላቀሉ። ቦባይ